ሰሞኑ በማህበራዊ ሚዲያ ላይ ከተሰሙ ነገሮች አንዱ የዘማሪት አስቴር አበበ የትዳር ሕይወትን በተመለከተ ብዙ መረጃዎች እየወጡ ይገኛሉ። ስለ ዘማሪዋ ትዳር የሚባለው እውነት ነው ወይስ አይደለም እያሉ ብዙዎች እየተነጋገሩ ይገኛሉ። በጉዳዩ ላይ እኛም ነገሩን ለማጣራት ባደረግነው ሙከራ የዘማሪት አስቴር አበበ ባለቤት በፌስቡክ ገጹ ላይ የጻፈውን ነገር ተመለከትን። ለእናንተም እንደሚከተለው ልናስደምጣችሁ ወደድን። የዘማሪ አስቴር አበበ ባለቤት አቶ ሹፌ ዘውዴ እንዲህ ሲል ሀሳቡን ይጀምራል። ለሚመለከታችሁ ይመለከተናል ብላችሁ ለምታምኑ ይመለከታቸዋል ብዬ ለማስባችሁ ለናንተ ሲል መልእክቱን ይጀምራል። ከመሪር ሐዘንና የብዙ ጊዜ ጥበቃ በኋላ አማራጮችን ሁሉ ከማጣት የተነሳ መፍትሄና አገዛ ሊገኝበትም ላይገኝበትም ወደሚችል አደባባይ የመጣሁበት ጥሪ ነው። ሰሞኑን በጥቂቱም ቢሆን የውስጤን ከምገልጽበት ከዚህ መድረክ ለመራቅ ሞክሬ ነበር። አሁን ግን እውነታውን ይዞ መሸሽ ተገቢ አይደለምና ቢከብድም የእውነትን አደባባይ መውጣት አስፈላጊ ሆኖ አግኝቸዋለሁ። ጉዳዩ ስለ እኔ ስለ አንድ ሰው ወይም ስለ አንድ ቤተሰብ ብቻ አይደለም። በአንድም በሌላ አብዛኛው ክርስቲያን ቤተሰብ ከእኔ ቤተሰብ ጋር የሚያያይዘው ጉዳይ እንዳለ ግልጽ ነው። ስለዚህ እስካሁን ያለንበት ሁኔታ እየታወቀ ምንም እንዳልተፈጠረ ማለፉ ያስከተለው ጉዳት በቂ ሆኖ ወደኋላ የማይመለሱ ተጨማሪ አደጋዎች ከመፈጠራቸው በፊት በተለይ ከልጆቼ ጋር በተገናኘ የቀረኝን የመጨረሻ ምርጫ መጠቀም ግድ ስለሆነብኝ ነው። የሆነ ከአገልግሎት ባሻገር የቤተሰብ ሁኔታ የሚሰማው ይመለከተናል የሚል ፈሪሃ እግዚአብሔር ያለው የሚለው የልጆች ሰቆቃ፣ የሚገባው ህመሙ የሚሰማው፣ በአደባባይ ደስ ከምትሰኙበት ባርኮት ባሻገር ከጀርባ በጓዳ እቤት ውስጥ ስለሚሆነው ነገርም ግድ ይልናል የሚል አካል ካለ ጥሪ ለማቅረብ ነው። እኔ አስቸጋሪ ወቅቶችን አልፌያለሁ። ከዚህ በኋላም እግዚአብሔር አቅም ይሰጠኛል። ልጆቼ ግን ይችሉታል ብዬ ማለፍ አቅም የለኝም። ከዚህ በላይም በዝምታ ማለፍ አልችልም። ጥሪዬ፣ ስለ ራስ ጉዳይ አይደለም። ከቤት መገፋት አልፎ ጎዳና በውድቅ ግድ የለኝም። ስለ ልጆቼ ግን አደባባይ ላይ ብወገዝም ብወገርም፣ ለእነሱ መትረፍ ካመጣልኝ ደህና እንዲሆኑ ካደረገ እመርጠዋለሁ። በሚዲያ መውጣት ያለውን ጉዳት፣ አንዴ ከወጣ መመለስ አለመቻሉን የማላስተውል ሆኜ አይደለም። ከዚያ በፊት እንዲህና እንዲያ የሚባሉ ሙከራዎችንና ጥረቶችን ሁሉ አድርግ ያለው ተደርጓል። የቀሩ አማራጮችን ማንም ሊጠቁም እስከማይችል ድረስ ከዛሬ ነገ ይሻ ሊሆን እያልኩ በተስፋ በሰው መሃል ሆኖ ሰው እንደሌለው ብቸኛ ሆኖ መኖር ከጀመርኩ ዓመታት ተቆጥረዋል። ስድስት ዓመታት እየተገፉና እየተሰደዱ ምንም እንዳልተፈጠረ በመሸፈን በግል በእግዚአብሔርና በጥቂት ሰዎች ፊት ብቻ እገዛና መፍትሄ እንዲሁም እርዳታ ስማጸን ቆይቻለሁ። ከሀያና ከአስራ አምስት ዓመታት በፊት ከዘራፊ ነፍሰ ገዳይ ተናጥቆ ያዳነኝ ጌታ ለቤቴና ለቤተሰቤ የከፈልኩትን ዋጋና ውለታ ዛሬም ያሉ እማኞች ቢዘነጉ እግዚአብሔር እንደ ሰው አይደለምና አይረሳም። ታዲያ ዛሬ ላይ ለምን እንዲህ እንዲሆን ፈቀደ? እግዚአብሔር ይህንን አልፈቀደም። ነገር ግን የጠላት ማለትም የሰይጣን ሀሳብ ሁሌም የእግዚአብሔርን ክብርና ስራ ማወክ እንደሆነ ግን አውቃለሁ። እየሆነ ያለውም ይህ ስለሆነ የእግዚአብሔር ስራና ክብር እንዳይጓደል ስሙም በዚህ መልክ እንዳይነሳ በትዕግስት በጸሎትና እገዛም በመሻት ለመቆየት ታግያለው። ነገር ግን ሁኔታዎች በሰው ልብ ድንዳኔና እየሆነ ባለው ነገር ተሸፍኖ ሌላ አደጋ መፈጠር ጀመረ። በእግዚአብሔር ጣልቃ ገብነት አንዳንዱን በተአምር ስናልፍ፣ ሊታለፍ ያልቻሉትን ተሰብረንና የእድሜ ልክ ጸጸትን አትርፈንበታለን። እናም የተጠና በሚመስል መልኩ በግሌ የህሊና የመንፈስ የስነ ልቦና ድቀትና የጤና ቀውስን አልፎ እንደ አባት ማድረግ የሚጠበቅብኝን የማድረግ አቅም እስካጣ ድረስ ጫነው ሲበዛ ከዚህ ሌላ የቀረኝ ምን እንደሆነ የማወቅ ተስፋ ናጣው። በሰው ፊት ምንም እንዳልተፈጠረ ምንም ችግር እንደሌለ ደስታችሁ አሜናችሁ በልብ ስብራት እንዳይቀዘቅዝ የእግዚአብሔር ስምም በዚህ መልኩ አደባባይ ላይ እንዳይነሳ የሚቻለውን በመቻል ቆይቻለሁ። በግልና በጓዳ ሊሞከሩ ሊደረጉ የሚገባቸውን ነገሮች ሁሉ ሲሞከሩ ቆይተዋል። ላለፉት ስድስት ዓመታት መሰረታዊ የቅድሚያ መፍት የሆኑት ያለማንም መካከለኛ በግል ለራስ የሚባሉት ቀላል መንገዶች ከሕይወት ስታተስ ከሀገርና ሁኔታዎች መቀየር ጋር ተቀይረው ስፍራ በማጣታቸው ያላቸው ከቅርብ ተጠሪ ፓስተር እስከ ከተማውና የካናዳ የአብያተ ክርስቲያናት ህብረት መሪዎችንም በግልም በኢትዮጵያ ቤተ ክርስቲያናት ተጽዕኖ ፈጣሪና መካሪ ሆናችሁ ያላችሁትንም እርዳታ ምክርና እገዛ ጠይቄያለሁ። ሁላችሁም የጉዳዩን መነሻ ሂደቱንና እያስከፈል ያለውን ጉዳት ጭምር ታውቃላችሁ። ምናልባትም በጓዳ በእግዚአብሔር ፊት ብቻ ጠይቄ ያጣውትን መልስ በአደባባይ በህዝብ ፊትም ደግሜ በስም እየጠራው አስታውሳችሁ ይሆናል። ከአንዱ የኔ ቤት ጉዳይ ከኔ ካንዱ ግለሰብ ልጆች ጉዳይ የከፋ ማህበራዊ፣ ሀገራዊና ትኩረት የሚሻ ብዙ ህመም አለ በቤተክርስቲያንም ሆነ በምድራችን። ያንም ብዬ ለመተው አስቤ ነበር። ነገር ግን ያልበደላቸው ሳይጠይቁ ባደራ የተቀበልናቸው ልጆቼም የንጹሐን ትውልድ አካል ናቸው። ከእኔ ሌላ አቤት ሊላቸው የሚችልም የለም። ቢኖር የታለ? ምን እየሆኑ እንዳለ ያስተዋላለ እነሱ ባላስፈላጊ መልኩ ዋጋ እየከፈሉ አሜን ሀሌሉያ እያሉ መኖር ተገቢ ነውን? ቸልታው በዝቶ ና የሚታየው የማይታየውን ሸፍኖ የከፋ አደጋ ሲመጣ አላወቅንም ነበር ብሎ መጸጸት ምን ትርፍ ያስገኛል? ኃላፊነት የማይሰማው ልጆቹን መርዳት የማይፈልግ አባት አይደለሁም፣ አቅቶኝ እንጂ፣ እድሌን አቅሜን መብቴን ተነፍጌ እንጂ የማይረዳ የማይደግፍ የማያግዝ ባልና አባት አልነበርኩም፣ አይደለሁምም። ሰው ቢረሳ እግዚአብሔር አይረሳም። አንደኛዋ ልጃችን እግዚአብሔር ኦቲስቲክ ናት እስከማይባል ድረስ ፈውሶ በታምር እያሳደጋት ስላለ አመሰግናለሁ። ያለችበትን ሁኔታ እያወቁ ሶስት ልጆችን በእናታቸው ላይ ተቶ የሚሄድና ሌሎች ወገኖችን ለእርዳታ እስክትጠራ የሚያደርስ ስብናም የለኝም። እንደ ባልና እንደ አባት እስከሄድ ድረስ እንደተጓዝኩ የሚያውቀኝ እግዚአብሔርና የቅርብ ጎረቤቴ እማኝ ነው። እንደ ሰው ድካም ሊኖርብኝ ይችላል አለብኝም። ግን ለዚህ ሁኔታ ያበቃን ምን እንደሆነ ማወቅ የተገባቸው ስለሚያውቁ እዚህ መግለጹ አስፈላጊ አይደለም። ይህን እዚህ እንዲስል እየፈረሰ ያለ ቤቴን የሚሰራና የሚያድንልኝ ፍለጋ አልመጣሁም። ቤትን የሚያፈርስም የሚሰራም ያው ቤቱን የሰራው የቆመበት አካል የቤቱ ዋልታ የሆነ ሰው ጥንዶቹ ራሳቸው ብቻ ናቸው። ቤቱን ሊያድኑም ሊያጸኑትም የሚችሉት ያ ደግሞ የሁለቱም ፍቃድና እሺ ባይነት ያስፈልጋል። አንዱ ወገን ከዚህ በኋላ ያስፈልገኝም ካለ በአንድ ወገን ጥረት ብቻ ሊተርፍ አይችልም። እናም ቤቱ እንኳን ባይተርፍ በቤቱ መፍረስ ሳቢያ በቤቱ ተጠልለው በመኖር ሊያድጉ የተገባቸው ልጆች መጎዳት ማለት የለባቸውም። በአንድ ወገን ገንዘብና አቅም በልተው ማደራቸው አይደለም፣ ደህንነታቸው፣ ስነ ልቦናቸው፣ ስሜትና አእምሯቸው ከፍቅር እጦት የተነሳ እየተጎዳ ነው። እየሆነ ያለውን በማየት እየተረዱ መጠየቅና መጨነቅ ጀምረዋል። ይህንንም በቅርብ ያላችሁ ታውቃላችሁ። ስለዚህ ከየትኛውም ወላጅ አባት ባልተናነሰ ልጆቼ እንወዳለሁ። ስለ ልጆቼ ነቀፋን፣ ስለ ልጆቼ ዘለፋን፣ ስለ ልጆቼ የደቦ ግዘትን፣ ስለ ልጆቼ ማናቸውንም ፍርድና ክስ ልቀበል፣ እነሆ አደባባይ መጥቻለሁ ብቻ እነሱን ታደጉልኝ እንጂ እኔ ላይ ማናችሁም የምትበይኑትን ፍርድ ይቀበላሉ። ከልጆቼ ጋር በፍቅርና በሰላም አብሬያቸው እንዳኖር በግፍ ተገፍቻለሁ። ልጆቼ በስነ ልቦናና በውስጣዊ ስሜትና ህይወታቸው እየተጎዱ ነውና እርዳታን እማጸናለሁ። ጭንቀት፣ ሐዘን፣ ብስጭትና ተስፋ መቁረጥ የሚያመጣው ውጤት ለእናንተ ጸጸት፣ ለራስ ፍርድ፣ ለልጆቼ የዕድሜ ልክ ሐዘን ነው። ምንም እንኳን መማሪያ ስኬት ብቻ ሳይሆን ውድቀትም ያስተምራል እና ከኛ ታሪክ ብዙ ሰው የሚማረው ነገር ስለሚኖር የሙሉ መጽሐፍ ታሪክ አለን። ነገር ግን አሁን አንዳንድ እውነታዎችን መፍትሄ ሰው ይገኝ እንደሆነ በማለት እንደ አስፈላጊነቱ መግለጽ ግድ ሆኖብኛል። ይህንንም ወደፊት በጊዜው በመጽሐፉም ይሁን በሌላ መንገድ መፍትሔና እርዳታ ለመፈለግ ስል እመለስበታለሁ ሲል መልእክቱን በፌስቡክ ገጹ ላይ አስተላልፈዋል። ከዚሁ ከዘማሪት አስቴር አበበ ጉዳይ ጋር በተያያዘ ብዙዎች ሀሳባቸውን እየሰጡ ሲገኙ አብዛኛው የክርስቲያኑ ማህበረሰብ ግን በዘማሪት አስቴር አበበ በተዳሯ ስለተከሰተው ጉዳይ ክርስቲያኖች እንዲጸልዩ መልእክትን እያስተላለፉ ይገኛሉ። እኛም ከነዚህ መካከል ይች እህታችን ያስተላለፈችው መልእክት ልንጋብዛችሁ ወደድን። የአስቴር አበበ ባል ግን ምን ሆኖ ነው እያላችሁ ስትሉ ወደዚህኛውም ወገን ወደዚኛውም ወገን ሆናችሁ ስትፈርዱ የነበራችሁ ክርስቲያኖች አንድ ጊዜ አንድ ጊዜ ሁላችሁም ይሄንን መልእክቴን በሰማችሁበት በዚህ ደቂቃ እንደ ክርስቲያን ድሮ እንደነበረው ክርስቲያን እንዳሳደጉን እንደ ወላጆቻችን እንደሰጡን ክርስትና ለአንድ ደቂቃ ለዛ ቤት እንጸልይ። በአስቴር አበበ መዝሙር ያልተባረከ ክርስቲያን አለ ብዬ አላስብም። በጣም ብዙዎቻችን ወደናት ተባርከንባት እንዳለን ብዙ ሕያው ምስክር ነን። በቃ ያው አለን አለን እና በቃ አንድ ነገር እናደርግ ይሄ ቪዲዮ እንደደረሳችሁ ለአንድ ደቂቃ ለሷ ለቤቷ ለልጆቿ ለትዳሯ ጸልዩላት እግዚአብሔር ከሰው አፍ እንዲያወጣት ከሰው አፍ እንዲያወጣ ጠላት አገልግሎቷን አይቶ በዚህ በዚህ ክፍተት አድርጎ በዚህ ክፍተት እንዳይጠቀምባት ለአንድ ደቂቃ እንጸልይላት መልካም ምኞታችሁን ደግሞ እዚህ ኮመንት ላይ እንድትጽፉላት እፈልጋለሁ እባካችሁ እባካችሁ እንደ ድሯችን ክርስቲያንን ነው ማማታችንን ወገንተኛ መሆናችንን ተውና ለአንድ ደቂቃ ላስቴርን ጸልይ። የጸሎት ጥሪ ነው።